እንዴት አመሻችሁ። እንግዲህ እንደምመለከተው ከሆነ አዲስ አበባ እጅግ ታምራለች። በምሽት ለሚንቀሳቀስባት ደግሞ እጅግ የተለየ ውበትን ተጎናጽፋለች። ላይኩንና ዘቢን መቀጠል ትችላላችሁ። እናመሰግናለን። ኃይሌ እንዴት አመሻችሁ ውድ ተመልካቾቻችን። የዛሬው የቅዳሜ ምሽት ልዩ ኋላ ዘጠናችን እንግዲህ ከስቱዲዮ ደግሞ ወጣ ብለን ከአዲስ ኢንተርናሽናል ኮንቬንሽን ማዕከል ጎሬው ቦሌ ቪአይፒ ተርሚናል ኮሪደር ልማት ላይ ነው የምንገኘው። እጅግ ደማቅ ስፍራ ነው ይሄ ኮሪደር ልማት እንግዲህ ይሄኛው ወደ 290 ሄክታር ላይ ያረፈ ስፍራ ነው እንግዲህ እጅግ በጣም ውብ እና ስታየው ራሱ እጅግ የሚስብ ነው። ምሽት እስከማይመስለን ድረስ በደንብ እየተዝናናንበት ነበር የቆየነ። አዎ ከዛ በተጨማሪ ደግሞ ይህ አካባቢ ታሪኩ የተቀየረለት አካባቢ ነው። በቀደመ ጊዜ ይህ አካባቢ እንደዚህ ብርሃን አልነበረም ጨለማ መገለጫው የነበረ እና ደግሞ ከጨለማ ጋር ተያይዞ የሚመጡ ጥፋቶች፣ ወንጀሎች በስፋት ይታዩበት የነበረ አካባቢ ነው አሁን ግን ብርሃን ሆኗል። የዚህ አካባቢ ታሪክም ተቀይሯል። ደግሞ የጽዳት ጉዳይም አለ። አዎ፣ በነገራችን ላይ ሰላም ሰፈር ነው የሚባለው አሁን ያለንበት አካባቢ ሰላም ሆኗል። አዎ፣ ከዚህ ቀደም እንግዲህ ብዙ ሰዎች ለአደጋ የሚጋለጡበት ለተለያዩ ዝርፊያዎችም የሚደረጉ ነበሩ እና አሁን ግን ይህ ታሪክ ተቀይሮ እንዳልከው ሰዎች ቁጭ ብለው የሚዝናኑበት ከራሳቸውም አልፈው ልጆቻቸውን የሚያዝናኑበት ውብ ስፍራ ሆኗል። እንግዲህ የኮሪደር ልማት ትልቁ ውጤት የሆነው ከተማዋን ማስዋብ ነው። ከዛም በተጨማሪ ደግሞ የከተማዋን ነዋሪዎችም ምቹ የሆነ ኑሮን እንዲኖሩ ማድረግ ነው እና ተሳክቷል ባይ ነኝ እኔ በልማት እንግዲህ የመጀመሪያው ሰፈረ ሰላም ከሆነ ሰላም መጥቷል። ከዛ በተጨማሪ ደግሞ ይህ የቆምንበት አካባቢ ባለው ጎዳና ከቪአይፒ ተርሚናል ወደ ሰሚት ሌሎችም አቅጣጫዎች የሚያሸጋግር ነው። በቀደመው ጊዜ ይህ አካባቢ ከባድ መኪኖች የሚቆሙበትና በጣም የሚጨናነቅ አካባቢ ነበር። አሁን ግን ማስተንፈሻ መንገድ ከመሆኑ ጋር በተያያዘ ሌሎችም ደግሞ ከዚያ አቅጣጫ የሚነሱ ለምሳሌ ከቪአይፒ ተርሚናል የወጡ እንግዳዎች የሚሄዱበት አቅጣጫ በገርጃ አድርገው ሌላ አቅጣጫ ይከተሉ ነበር አሁን ግን በዚህ ማስተንፈሻ ሆኗል። ስለዚህ ከትራንስፖርትም አንፃር እንዲሁ ሰፋፊ ስራዎች የተሰሩበት ነው። በአጠቃላይ የዚህ የኮሪደር ልማት መርህ ደረጃ በመፍጠር በመፍጠን 24 ሰባት እየተሰራ እና ደግሞ ከማህበረሰቡም ህዝባዊ በሆነ መልኩ የተገነቡ እንደዚህ አይነት ፕሮጀክቶችን እየተመለከትን ነው። ውጤታቸውም እንደዚህ በጨለማ በዛ በማይታሰብ መልኩ እዚህ ላይ እንድንቆም አግዞናል። አዎ እንግዲህ በቅርቡ ነው፣ ወደ ሁለት ወር ሊጠጋው ነው ከተመረቀ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ነበረ የተመረቀውና በዚህ ጥቂት ቀናቶች ውስጥ ይህ አካባቢ ተለውጦ ማየቱ ሰዎች ደግሞ ተላምደውት ኢቨን ከቦሌ ቪይፒ ተርሚናል ጀምሮ ራሱ በእግራቸው ወክ የሚያደርጉ እስከ ጎሮ ድረስ ወክ የሚያደርጉ በእግራቸው የሚንቀሳቀሱ እግረኞችን የሚያፈራንበት ስፍራ ነው። አሁን ያለንበት ቦታ ደግሞ ላይኮን ቀደም ሲል እንዳልከው በዚህ ፕሮጀክት ውስጥ ወይም ደግሞ በአራተኛው ነው በነገር ላይ ሁለተኛ ዙር ከተጀመረው የኮሪደር ልማት አራተኛው ነው እንግዲህ ከስምንት ውስጥ አራተኛው ዛሬ የተገኘንበት ስፍራ ነው እና ሁለት ድልድዮች ተሰርተዋል። ከሁለቱ አንደኛው ድልድይ ላይ ነው የምንገኘው። አምስት ኪሎ ሜትር ያህል የወንዝ ዳርቻዎችም በዚህ ኮሪደር ልማት ለምተዋል። ብዙዎችም ደስተኛ ሆነው እዚህ አካባቢ ጊዜያቸውን ለማሳለፍም እየተዳረጉ ነው የሚገኙት የሚገኙትና ነዋሪዎቹ እንደተመቻቸው በሚያስታውቅ ሁኔታ በእግራቸው ሲንቀሳቀሱ ራሱ ያስተዋልን ነው። አንድ ሊጠቀስ የሚችለው ጉዳይ እዚህ አካባቢ ላይ ኢንቨስት የተደረገው የተወሰነ ነገር ነው። የመጀመሪያው የታየው ነገር አካባቢው ወደዚህ መቀየር እንደሚቻል ነው እንጂ መሬቱም ነበር፣ አካባቢው መልክዓ ምድሩ አጠቃላይ ሁኔታው ነበር። ነገር ግን የተወሰነ የሰውን እጅ ነው የጠየቀው፣ የተወሰነ ጽዳት ነው የጠየቀው። በፍጥነት መስራት፣ በማሰብ መስራት፣ በቅንጅት መስራት እንደዚህ አይነት ውጤቶችንም እየተመለከት እንገኛለን። ስለዚህ አሁን የምንገኝበት ከወራት በፊት የወንጀል ስፍራ ከወራት በፊት የቆሻሻ ማጠራቀሚያ፣ ከወራት በፊት ለከተማው ሸክም እንጂ እንደዚህ በሆነ መልኩ የውበት የማሳለጥ እና የልማት ምልክት ሆኖ አልነበረም። ይህ አዲስ ታሪክ ነው። አዎ እንግዲህ በሚገባ እንዳልናችሁ ነው። ሰዎች ደስተኛ መሆናቸውንም ተዘዋውረን ቀደም ሲል ስንጠይቅ ነበረ እና ብዙዎቹ አሁን በነጻነት እየተንቀሳቀሱ ልጆቻቸውን ይዘው ሲዝናኑም ተመልክተናል። እንደው በአካል ለሚያየው ሰው ደግሞ በጣም ትልቅ ሀሴትን የሚያገናዘል በጣም ነው ደስ የሚለው። አረንጓዴያማ ነው፣ ለመቀመጥ ጊዜ ለማሳለፍ የሚጋብዝ ነው እና የወንዝ ዳር አይመስልም። በጣም ነው የሚጋብዘውና በጣም ወድጀዋለሁ እኔ በበኩሌ በጎሮ በዚህ ሁሌ ስለመመላለስ ደስተኛ ነኝ። እኔ በመሰራቱ ደስተኛ ነኝ። ህይወት አቅላይ ነው ባይ ነኝ እኔና እንደምንመለከተው እንግዲህ ፕሌኖስ የሚወጥበት የሚያልፉት ለዚህና ለአይነት ም አካባቢ ላይ ነው ያለው። በአጠቃላይ እንግዲህ ቀጣዮቹን ደቂቃዎችን እናሳልፋለን።